እኔ ህመምተኛ እናት አለችኝ። እሷን ለመርዳት ብዬ ነኝ ስራ የምሰራው። ስራዬን ደግሞ ጭራሽ ማጣት አልፈልግም። በተመረቁበት ካልሆነ አልሰራም ይባልልኛል። አንዳንድ ችግሮች ተደራረቡብኝና እንደ ደሙዜን ቀድማችሁ ብትሰጡኝ ልለምናችሁ። ይቺ ልጅማ እመነኝ ሌባ ነው። አባ ፍቅር ስብና እንጂ ክብር ነው ያወርድም። በጣም ጨንቁኛል። አይኔ እያየ እናቴን በገንዘብ ጡት ላጣት ነው። ትዳሬን በጣም የምወድና የማከበር ሰው ቤት ማፍረስ ካለብኝ አፈርሳለሁ። ከተማኑ ማመስ ካለብኝ አመሳለሁ። ሰው መግደል ካለብኝ እንደዛው ገለ